ሰላም ጤና ያስጥልን ውድ የቤንጃፖር ተከታታዮች እንደምናላችሁ፣ ይኸው ዛሬም ሰሞኑን በተከሰቱ ጉዳዮች ላይ ተመልሰን መተናል። ዛሬ እንግዲህ ስጠብቁት የነበሩት ብዙዎቻችሁ ስጠብቁት የነበሩት ቸው ዜናዎችን ዜና ሳይሆን ጉዳዮች ስላሉ ወደ እነሱን ይዘን መተናል። ለዛ ነው ቀድሜ እሱን ከማስተዋወቅ በፊት የገባሁት። ሰላም ጤና ያስጥልን ክቡራትና ክቡራን የቤንጃፖር ቤተሰቦች እንደምናላችሁ፣ በያላችሁበት ሁላችሁም ሰላሙኑ ተመልሰናል። እንዴት ነህ? የት ሄደን ነበር እ እዚሁ ነበርን። እንዴት ነው ሰላም ነው አደለ? ሰሞኑን የተፈጠሩት ጉዳዮች ከማንሳታችን ጋር ተያይዞ ከሱ በፊት እስቲ መግቢያ ነገር መግቢያ እንግዲህ እባካችሁ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እሱ መግቢያ የሚለው የሆነች አንድ ፖድካስት እንስራበት። ስለ ሰብስክራይብ አንድ ፕሮግራም መስራት አለብን። ምን ማድረግ ይሻላል? ምን ማድረግ ይሻላል? አሁን ሳያዋጣ አይቀርብ መሰለኝ እና እንዲህ ደግሞ አምስት ሺህ ገብተናል። ሳልናሰን በባለፈው እንላለን ብለን ረስተ ነው እንጂ ኮሚኒቲ ላይ ቴንኪው ብለናል። እዛ ላይ ምን አሳቀኝ መሰለህ? ምን የሚል ኮመንት አየሁኝ? ሮብ ሩብ ኪሎ ናቸው ሆናል ያው መቶ ሲሆን ነው ሙሉ ሲሆን ረቡ መንገድ እንግዲህ ተጉዘነዋል። በፖድካስት እንደዚህ ቤተሰብ ማፍራት እውነት ለመናገር ጥሩ ነው። ከምንታየው አኳያ ደግሞ አነስተኛ ነው፣ እሱ ነው እንጂ ጥሩ ነው። በጣም እናመሰግናለን። አንዳንድ ጊዜ ያልተደረገውን ብቻ አርጎ አርጉ ስንል የተደረገውን ደግሞ ቴንኪዩ ማለት በጣም እናመሰግናለን። አስቴታዎች ላይም ይገባችኋል ከዚህ በላይም እንግዲህ በስድስት በዓመት ውስጥ የሆነ ጊዜ ያስቀምጡ፣ መቶ ሺህ ትገባላችሁ ብለው እና አሁንም ሰብስክራይብ አድርጉ፣ እናመሰግናለን። በጣም የሩብ ዓመት የሩብ ኪሎ ግምገማም እናደርጋለን በቅርቡ። አየኝ አይደለ ግን ጭቅጭቅ ለምን እንደበቃ እስኪ አንተ ደግሞ ሩብ ኪሎ ጨምርና ግማሽ አስገባው፣ እንጨምራለን። እንግዲህ ዛሬ ራሱ ለማስታወስ ያክል በደንብ ብዙ ጊዜ እረዳለሁ፣ ይገባኛል። ማለት ሆን ብሎ አላረገውም፣ አይደለም ሰው የሚፈልገው የሚከታተለው ፕሮግራም ከሆነ ማድረግ ይፈልጋል፣ ግን ይረሳል። እና ማስታወስ ነው። ማድረግ ሳይፈልግ ደግሞ ማየት ይፈልጋል፣ ይ ምንም ችግር የለም። ቢያረግ ደግሞ ጥሩ ነው። ማድረጉን እንዴት መስል እንደ እንትን እንደ ኮንፈርሜሽን ይቆጥረዋል፣ አንዳንድ ሰው ወይም ደግሞ በዚሁ ልበለው። ለምሳሌ ብዙ ጊዜ አያለው ኮመንት ላይ ነው ሶስት አራት ፕሮግራም ሰርተን ከአብዛኛው ሰው ጋር የሚመሳሰል ሊሆን ይችላል ሀሳባችን። አጋጣሚ አንድ ከዛ አራተኛ ቪዲዮ ላይ ካልተስማማ ገባ ሀሳብ ካልተስማማ ቅር የሚለው ሰው አለ እና ዛ አራተኛው ቪዲዮ ላይ እንደ አዲስ ከሆነ የሚመጣው የእሱ ሀሳብ ስላልሆነ በቃ እናንተ እንዲነበራችሁ እንዲሆናችሁ እንዲ ምናምን ይላል። አንዳንድ ሰው ነባርም ሆኖ የሚያይን እና አሁን በአጽንኦት መስጠት የምፈልገው ሁልጊዜ የራሳችንን ሀሳብ ስለሆነ ይዘን ምንመጣው ልክ እንደ ተመልካቹ እኛም የራሳችን ሀሳብ አለ። ከዛ ደግሞ መሀል ሆነን ደግሞ የምንናገራቸው ነገሮች ይኖራሉ። ስለዚህ ልንመሳሰል ከተመሳሰልን ራሱ እንትን አይኖረውም። ተፈጥሯችን ራሱ መመሳሰል አንችልም። ምን እናንተም እዚህ አንድ ቀንም ተስማምተን ይሄ በንትን ወተን አናቅም። ያው መጨረሻ ላይ ግን የየራሳችንን ምልከታ አስቀምጠን እንወጣለን እንጂ። ማን መናገር ፈልጌ ነው፣ ይሄን ሶስት ፕሮግራም ተመችቶ ታይቶ አራተኛ ላይ ሱን ሐሳብ እንደ መጥፎ ማየት የለበትም። ያ ሐሳብ መለመድ አለበት። አይቀበለውም ቢቀበለውም ሰምቶ አይ ይሄ ኮመንት ላይ እዚህ ደግሞ በሚቀጥለው እነሱም ሲመጣ ኮመንትም እንደዛ እንደዛ እያደረግን እንቀጥላለን ማለት ነው ከአምስት ሺህ ብር ቅጣት ግን ድናል ከአምስት ሺህ በጊዜ ገብተሃል ሰምተሃል የሰሞኑን ጉዳይ እንደው ወደ ዋና ከመግባታችን በፊት ዛሬ ወጣ መረጃ ነበረ መረጃው ምንድነው እንደ መግቢያ ነው የምንሄድበት የባለፈው ያወራንበት ጉዳይ አልነበረ መኪናዎች የንግድ ቤቶች እስከዚህ ሰዓት ድረስ እንዲሰሩ እንዲያመሹ አሁን እና በዛ መሰረት እንግዲህ ከምሽቱ አራት ሰዓት በፊት መኪና ትራንስፖርት አገልግሎት የማይሰጥ መኪና አምስት ሺህ ብር ቀጣለው ተብሏል ብለዋል። እሱ አንድ ሆኖ ሳለ ነው ካነሳው አይቀር በባለፈው ቪዲዮዎች ላይ የተሰጡ ሀሳብ ነበሩ በዛው ቦፍ በረር መልስ እንስጥበትና አንዳንድ ሰው እናንተ ይሰራ ስራ ይለመድ ሰነፍ ነው የኛ ህዝብ ይስራ ሲባል ለም ትቃወማላችሁ የሚል ኮመንት ተሰጥቶ ነበረ እኛ ደግሞ በሰዓቱ ያልነው መቃወም አይደለም መሰራቱን ቁጥሩ ግን እኩል ትራንስፖርቱ እኩል ቆሞ ይሄም አምሽቶ እንዴት ነው የሚገባው ኬት መጥቶ ነው የሚሰራው መጀመሪያ የአገሪቷ ሁኔታ ሲስተሙ ለዚህ ምቹ ነው ወይ ምን መደላደል ተፈጥሯል ነው አስቡ እንጂ ሰው በመስራቱ እኮ አልተቀቡ አለ በእንደዛ እኮ አለ። ምይታችን ግን ለምሳሌ ሊሆላ ብዙ ጊዜ ብዙ ነገሮች ከውጭ ነው ተቀርታው የሚመጡት ህግ በለው አሰራር በለው የትኛውም ነገር ከውጭ ነው የሚመጣው። ሰየ መምጣቱ እኮ ግን ስታመጣው የመጀመሪያው ነገር የምታመጣው ነገር ለሀገር ምን አይነት ጠቀሜታ አለው? ከዛ በኋላ ደግሞ ስታመጣው ኢምፕሊመንት የምታደርገው እንዴት ነው ነው አገር ላይ ካለው ነባራዊ ሁኔታ ነባሪያዊ የምትለው እያዝልኝ እያለ አስመር ያለ አስመርልኝ። እና ወደ ሀገር ስትመጣው ለምሳሌ ሊሆን ለአንዳንድ ነገሮች እዚህ ያሉ አሁን አውሮፓ ላይ ወይ አሜሪካ ላይ የተለያዩ ኢንፍራስትራክቸሮቹ፣ የሰው ሜንታሊቲ፣ ሳይኮሎጂካል ያለው ሬድነስ፣ አዌርነሱ ብዙ ነገር ፋክተር ፋክተሮች አሉት። ትክክል የሆነ ነገር ወደ መሬት ስታወርደው እነዚህ በራሳቸው ጊዜ ፈሽቶባቸው ሊሆን ይችላል። ያደጉ ሀገሮች ምናል ለመሰለ የሆነ ነገር ሲስተምን ሲያመጡ ከመጀመሪያውም ለዛ ሀገር ሊሆን በሚችል ማለት ለአንድ ሀገር ስፔሲፊካሊ የሚሰሩ ነገሮች ይኖራሉ፣ ማይን የማይሰሩ ነገሮች ይኖራሉ። አሁን ወደ ኢትዮጵያ ስታመጣው ይሄ አምስት ሺህ ብር ከቅጣት በፊት ምንድን ነው የሚቀድመው? እነዚህ እስከ ምሽቱ አራት ሰዓት ቆዩ ብለህ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎችን ስታቆያቸው ማህበረሰቡን ሪሊ ክፍተቱን አይተህለት ነው ወይ ያስፈልጋል ብለህ ነው ወይ ይህን ነገር ያወጣው? ሲያስፈልግ ደግሞ እነዚህ የንግድ ተቋማት ወይም ደግሞ አገልግሎት ሰጪ የሚባሉ ትራንስፖርቶችን እነሱን አሟክረህ ወይም ደግሞ የእነሱን ክፍተት እነሱ ላይ ያን ስትፈቅድ እነሱ ላይ ደግሞ ሊመጣ የሚችለውን ደግሞ ችግር አወ አይተህ ወይም ደግሞ የእነሱን ነገር አይተህ ነው ወይ ወይስ የሆነ የአንድ ሰሞን አለ፣ ሁሌ ጊዜ ኢትዮጵያ ውስጥ የሚመጣ ነገር አለ። የአንድ ሰሞን ህጎች አሉ፣ ለአንድ ሳምንት ለአንድ ወር ኢምፕሊመንት ይደረጋሉ፣ ወይ ደግሞ በቃ የሆነ ሳንቲም ለመሰብሰብ ሲፈልግ መቀጮ ይደረጉና ከዛ በኋላ እንትና ይባልም። አሁን ስንቱን የምትቆጣጠረው ምናምን እኮ እሱ ሲስተም አለው። እኔ ትራንስፖርት ልሰጥ ታክሲ ንጂ ወጥቼ ወደ ቤቴ ገባሁ ከራ ሰ በፊት በምንድን ነው ያገኘኝ ያገኛ ያለሱ እንዴት ያገኘኛል? ጥሩ አስረዳኝ። ሲስተሙ ከተዘረጋ አስረድ በየ ይዘረጉታል ምናምን ነገር ሳይሆን እሱን አላውቅም መዘርጋታቸው አይቀርም እሺ እንዴት ነው የሚያገኝ ለምሳሌ አለ ይኸውልህ ስፔሲፊካሊ የሆነ ቦታ መነሻ እናድርግና ለምን እናደርጋለን ሁላችን ራይዶ አለ ታክሲ አለ ምኑ አለ ልነግርህ ነው እንደው ምንራይ ደግሞ አቀላል ናቸው እነሱን ለመቆጣጠር ለመሰለ ሲስተም ናቸው። ጭራሽ እንደውም በዚህ ውስጥ ራይዱ አይካተትም ብዬ ነው የማስበው። አሁን ይካተታሉ ምናምን ሳይሆን አንተ ነው እነሱ እንደውም ቀላል ናቸው ያልኩህ። አሁን እነ ራይድ ምናምን አለም ታሳብ የሚደረጉት እነሱ ሌክዥየረስ ነገር ናቸው፣ ሌክዥየረስ ኔሴንስ ሰው በዋናነት የሚጠቀማቸው የትራንስፖርት አይነቶች አይደሉ። ታክሲ ነው፣ ታክሲና አውቶቡስ ናቸው። አውቶቡስማ የመንግስት እንትን ነው። ነገሩን ነው የምልህ ሁለቱን ነው የሚጠቀመው። ሁለቱን ሲጠቀም አሁን ታክሲዎችን የምትቆጣጠርበት መንገድ አሁን እነ ራይድ ምናምን ያልካቸው ከድርጅቱ ዳታ ስላለ እዛ ላይ ማን እየሰራ ነው ማን እየሰራ አይደለ የሚለውን ትቆጣጠረዋለ ወይ? ሰውየው ይህን ነገር ካልፈለገ ከራይድ ሲስተም ውስጥ መውጣት ነው። አይደለም። እኔ ደግሞ መልቋቋ ን ራይዱ በዚህ ህጎች የሚካተት አይመስለኝም። ለምን እንጂ ቢካተት ግን ለመቆጣጠር ይመቻል በሚለው ላይ በነሳው ሀሳብ ላይ ጭራሽ ወደፊትም የሚካተት አይመስለኝም። ይካተታል አልክ እያልኩ ሳይሆን ጎንዮሽ ስራ ነው። ሰዎች ስራ ሰርተው ባላቸው ትርፍ ሰዓት ራሱ በራሳቸው መኪና ይሰራሉ ራይድ ተመዝግበው ግን ል ፉልታይ የሚሰሩ ሰዎች አሉ። ፉልታይ ነው አብዛኛው። መኪናውም የራሱ የራይድ የሚባለው እንትንም ሆኖ እኮ በመደበኝነት የሚሰሩ አሉ ሙሉ ቀን። ያ ከዛ ማልፎ ተርፎ ደግሞ በተርፍ ሰቱ ደግሞ የሚሰራ አለ። አይ አሁን እነሱ እናውጣቸው እንደ መግቢያም ስለሆነ ምን ራይዶቹን ተዋቸውና አሁን የዚኛው የሚቆጣጠሯቸውን ያው ታክሲ ምናምን ነገር፣ እነዚህ ሃይገሮች ሃይገራውን ላይ አለ መሰለኝ አላቅም ከሜክሲኮ ከቄራ የሚነሳ እስከ ሜክሲኮ የሚሰራ ታክሲ ይታወቃል፣ ይታወቃል። ስለዚህ በፊት ካስታውስ ስምሪት ነበረ። ታፔላ ብቻ ሳይሆን መንገድ ትራንስፖርቶች ይቆማሉ፣ እያንዳንዱ ይመዘግቧቸዋል። አሁን ይኸውልህ ይሄ ነገር በጣም ስትሪክት ተቆጣጥረውት ነገሮች ይሰራሉ እያልኩ አለምሳሌ ቆይ ሳናልፈሁን ሁን ክሌር እያደረግ ነው እንድንሄድ ነው ተጻፍኩ ወጣሁኝ። ከፒያሳ ቦሌ ሊሆን ይቻላል የሚሄደው ጊዮን ጋር ተበላሸብኝ። መኪናው ወደ ቤት የገባው የሐኪም ማስረጃ ላማጣ ነው፣ ከመካኒክ ቦታ ማስረጃ ላማጣ አሁን ይኸውልህ። እነሱ ኤክሰፕሽን አላቸው። ብዙ ጊዜ የሚፈጠሩ ናቸው ብላ ታሰባቸውም እና በግምት ሊቀጣኝ ነው። አስር አስር መኪኖች አሉ እንደዛ። ስለዚህ አንተኛው ትክክለኛው የተበላሸበ አንተኛው ሆነ አንተኛው፣ ቀጥ ብላ እየሰራ የነበርከሆነ ብለው ለመለየት ሲስተም መኖር አለበት ባይነኝ። አሁን እንደው በግምት ነገሮችን እያወራን ስለሆነው እንጂ አሁን መንግስት የቁጥጥር ነገሮችን ግልጽ ማድረግም የለበትም፣ ለምሳሌ አለ አለበት እንጂ እንዴት እትቆጣጠሩት ነው ይህንን አሰራር ሲባል፣ በዚህ በዚህ በዚህ በዚህ መንገድ ይህንን አካሄድ አሰራር እንቆጣጠረዋለን። ሚስጥራዊ አይደለማ። ይሄ ላይጠበቅበት ይችላል እ ላይጠበቅበት ይችላል። እኮ እንዳልከው ነው። ለእያንዳንዱ ታክሲ ምን ሊመድብለት ነው? እንት ካሜራ ሊገጠምላቸው ምናምን ኖ የምን ካሜራ ምናምን አስኬደ አሁን ባልኩ የስምሪት የወለ እኮ ለምሳሌ ያል እስካሁን ድረስ ሲኖር አይኖር አላቅም የስምሪት ይሄ በታፔላ የሚሰራውን በዛ መሰረት እንኳ ሲምፕሊ ትቆጣጠራችኋል። ገብቷል። አሁን ይሄ እንዲ ተባራሪ ታክሲ ተብለው ከሚሄዱት ውጪ አብዛኞቹ በመስመር ነው የሚሰሩት። በመስመር ሲሆን ደግሞ የትኛው ታክሲ እስከ የትኛው ቦታ እንደሚሸፍን ይታወቃል። ሲስተማቸው ብቻ በሆነ መንገድ በስምሪት ያገኙታል ይሆናል እንደማለት ነው። እንግዲህ ከዋናው ረስ አሰለቸው አለ ዋናውን ነገር አስረሳኝ። እና የምጠበት እንደ መግቢያ ያስኩትን ነገር ዋና ጭቅጭቅ ጀምርና ግን መሰራቱ መደረጉ ትክክል ሆኖ ሳለ ለምን ክፍት እንዳንተው ብዬ ነው። መሰራቱ መደረጉ ትክክል ነው ግን ሁኔታው ያስኬዳሉ የሚለውና ያየ ነው እንጂ ስራ መሰራት ምናምን ጥሩ ነው። ታክሲውም ቢሆን ትራንስፖርት ቢኖርም ጥሩ ነው። ያ ኖርማል እኮ የለም እኮ አይደለም ግን፣ ትራንስፖርት ያው የሚሰራባቸው መስመሮች የታክሲ ቁጥር ያይነስ እንጂ እስከ አምስት ከተማ ድምቀት ለመፍጠር ያክል ነው። ዋናው ዛሬ አንተ ጋር ነውኳል። ዛሬ ለካ አጀንዳ መሪ፣ አጀንዳ መሪ። እንግዲህ ሁለተኛው ጉዳይ ስለ ቀነኒ ጉዳይ እንድናወራ ነበረ እና የቀነኒ ጉዳይ እንግዲህ በፍርድ ቤት ቀርቦ ነበረ። አሁንም ያው የዘጠኝ ቀን ጊዜን ትሰጡታል ምንድን ነው። የጊዜ ቀጠሮ እስካሁን ፖሊስ የሰማቸው የሰው ማስረጃዎች አሉ። ከዛ ውጭ ግን የምርመራ የፎረንሲክ ምርመራ ያልደረሰኝ የሚያላቸው ስላሉ እነሱን ለማቅረብ ነው። ግን ከዚያ ጋር ተያይዞ በችሎቱ ውሎ የተነሳ ነገር ነበረ፣ ትንሽ የሚያስገርም አሁን የዚህ ክስ ጉዳይ የሚገርም ነገር በእያንዳንዱ የችሎት ቀን የምንሰማቸው ነገሮች ትንሽ ለየት ያሉ አዳዲስ ነገሮች ነገሮች ናቸው የምንሰማቸው። በተለይ አሁን ላይ የወጣው ነገር ትንሽ ያስገርማል። የሚያስገርመው ምንድን ነው? ፖሊስ እጅ ላይ ሊገኝ የሚገባው የነበረው የእሷ ዲያሪ የተባለው ጉዳይ ነው፣ እነሱ ጋር ጠበቃው እጅ ላይ እንዴት ገባ የሚለው ነው። ሁለተኛ እንግዲህ ባለፈውም እኛ አንስተነው የነበረው ነገር ነበረ፣ የኮንሰርቱ የሚለው ነገር። እሱ ነገር ማስተባበያ ሰጥተዋል፣ በዛው ፍርድ ቤቱ ላይ ማለት እኛ እንዳላልን ምናምን ነገር የሚባል እና ዞሮ ዞሮ እነዚህ ነገሮች ወዴት ያስኬዳሉ የሚለውን እንድናወራበት ነው። እስትሄድበት ሳይሆን እንግዲህ በመጀመሪያ ደረጃ ፖሊስ እጅ መገኘት የነበረበት ዲያሪ እንዴት ጠበቃው እጅ ተገኘ ለሚለው ጥያቄ መጀመሪያ፣ ከዛ በፊት የሚነሱ ጥያቄዎች አሉ ዲያሪው የእውነት የእሷ ነው ወይ? አንድ ጥያቄ ነው። እንዴት ገባ እነሱ እጅ ራሱ እንዴት ገባ? ምክንያቱም የብርበራ ፈቃድ የሚኖረው በወቅቱ የነበረው ፖሊስ ነበረ። ዲያሪን ያክል ነገር እንዴት እንዳስገቡት እሱ መጣራት አለበት። በማን ተጻፈ? ትክክለኛ ስሷ የጻፈችው ነው ወይ? ከዲያሪነቱን ባለፈ አለ አይደል? እና በጣም እዚህ ላይ ተመስርቶ ራሷ ልታጠፋበት የቻለችባቸው ምክንያቶች እዛ ላይ ወይንም እንደምታጥፋ የሚጠቁሙ ነገሮች ተጠቅሰውበታል ነው የተባለው፣ ዲያሪው እና ስለዚህ ይሄ ዝም ብሎ እንደዛ የእሷ ዲያሪ ነው እንደዛ ብላ ጽፋለች ስለተባለ ብቻ ተቀባይነት አይኖረውም። በደንብ መመርመር መጠናት ያለበት ነው። እንዴት እንደገባ ራሱ ሌላ ምርመራ ያስፈልገዋል። ከሆነም የሷ ከሆነ ነው አሁን ሆነም ለማለት ገና ትክክለኛ ነገር አይደለም። ግን ምናልባት ከነበረው ከምንሰማው አሁን ጓደኞቿን እንደዚህ ነው ብለው ከሚናገሩት ሰዎች እና አንዳንድ ድምፅ የወጡ አልነበሩ ቴክስት ምናምን እነሱን ስታይ ልጅቷ የሆነ ጭቆና ውስጥ እንደነበረች የሚያሳዩም የጠቁሙ ነገሮች አሉ። ያንና እያይዛ ዲያሪዋ ላይ ይህን ልጽፍ ትችል ይሆናል በሚል ተዘጋጅቶም ሊሆን ይችላል፣ የእውነትም ደግሞ የእሷም ሊሆን ይችላል። ዞሮ ዞሮ ግን እንዴት እነሱ እጅ እንደገባ በደንብ መመርመር አለበት ማለት የህንጻፍሽ ማለት ራሷን አጠፋሽ ማለት አይደለም፣ ወይም ደግሞ በሰው እጅ አልጠፋች ማለትም አይደለም። አይደለም። ያ ከምንም በላይ እዛ ጋር የሚወጡ መረጃዎች ትንሽ እንትን ይልሃል ማለት። የምጠብቀው የክስ ወይም ደግሞ የክስ ሳይሆን የችሎት ውሎ ፕሮሰስ አላለ እንዴት ብንክልጽ እንዳለብኝ ስላላወቅኩ ነው ማለት። አሁን እንግዲህ በመጀመሪያ ተጠርጣሪነት አሁን እሱ እዛ ጋር ተይዘዋል ከዛ ጋር ተያይዞ የመጀመሪያ ወንጀል ሳይሆን በቃ ይች ልጅ እንግዲህ ህይወቷ ባለፈበት ሰዓት ኢሚዲየትሊ ፖሊስ ይመጣል ወደ ሆስፒታል ስራት። ከዛ ፖሊስ መጥቶ ብቻ ካለበት ሰዓት ጀምሮ እናንሳው። ፖሊስ ነው መጀመሪያ ቦታውን ከሰው ንክኪ ነፃ ያደረጋል። ያረገ ማድረግ ነበረበት። ምክንያቱም መረጃ ማስረጃዎች እንዳይጠፉ በእንትንነት በየዋህነት መተህ አሻራህም እንዳይገኝ ነው። በአንድም ደግሞ ስታየው ምክንያቱም ሳታሰበው መተህም ትልትለው የምትችለው ነገሮች ይኖራሉና በዛ ሰዓት ላይ ምን ቢታሰብ ነው እነሱ ያንን አሁን ለ ክራም የሚገባኝ ነገር ያልፈለግነውን እንድንጠራጠር የሚደረገው ነገር የሚገርመኝ የባለፈው ያወራ ነው ነገር አለ። አሁን ደግሞ ይሄ ዲያሪ እንደ መከራከሪያነት ሊቀርብ አይደለም የሚገባው ፖሊስ ነው እንደ ማስረጃ መያዝ የነበረበት። ጠበቃው እጁ ላይ አይደለም መገኘት ያነበረበት። የዛኑ ሰዓት ይሄ ነገር ሀፕን አድርጎ ከዛ በኋላ ቤቱ ሲፈተሽ በረም ፈትሹ ብሎ እንግዲህ ማነው ዘፋኙ እሱ በረም እንዲፈተሽ ማድረግ ወይም ደግሞ እንደዚህ የምጽፈው ነገር አለ ብሎ እሱ በሌለበት ፖሊስ ያህንን ከቤቱ ሄዶ እንዲያነሳ ራሱ ፖሊስ እንዲያነሳ ማስደረግ ነው እንጂ ያለበት፣ በጠበቃ በኩል እኛ ጋር እንደዚህ እኮ አለ ብለህ ማቅረብ ጉዳዩን ወደ ሌላ እንድታዩ ያደርጋል። ሲጀምር የዛ ነገር ዲያሪ ታማኒነቱን ዜሮ ያደርግበሃል ጥያቄ ውስጥ ባህና ዴስ ብዙ ነገር በሚደረግበት ዓለም ላይ ምንድነው ጽሑፍ መሳስሎ አመሳስሎ ኦር ሰምቲንግ ምክንያቱም ይውልህ አሁን ፓተርኖች ውስጥ አገናኝ ፎቶዎች እየወጡ ያሉ ፎቶዎች አሉ የምት የተመታችበት ምናምን ምናምን ነገር ከዚህ በፊት የሚደረግባት እንግዲህ የተገኘው ደም አለ የተባለው ጥይት ግድግዳውን ወንድም እየውላ የሚያውቀው ምናምን ነገር አሁን እነዛን ነገሮች ወደ አንድ አቅጣጫ እንዲወስድህ ነው የሚያደረገ ገብተዋል አለ እና እኔ አንዳንድ ጊዜ ጠበቃው አንተ ጠብቃ ስትቀጥር እኔ ስለማላውቀው አንተ ታውቀዋለህ፣ ነው ትርጉም አለ። ህጉን ስለምታውቀው ህግ ጠቅሰ ንጽህናን አረጋግጥልኝ ነው፣ ተከራከርልኝ ነው። ስለዚህ ያህ ጠበቃ ጭራሽ ነገሮችን እንዲህ እያወሳሰበበት ነው ያለው። ያድርገው ይሄ ልጅ አንዷለም ምንድን ነው ወንጀሉን እያደርገውም አያደርገውም እሱን ፍርድ ቤቱ የሚያረጋግጠው ነው የሚሆነው። ግን ነገሮችን አሁን እንደዚሁ ስታያቸው የሚወስድ መንገድ ወደዛኛው፣ አዎ እንትን የሚለውና ይሄ በፖሊስ እጅ መያዝ የነበረበት ነገር ነው፣ እንደ ማስረጃ ፖሊስ፣ እንደ ማስረጃ መቆየት የነበረበት ነገር ሆኖ ሳለ ጠበቃዎች እጅ እንዴት ገባ የሚለው መጣራት አለበት። የንጹ ደም ከባድ ነው በሰው እጅ ከጠፋ በተለይ ያንስል ጠፍቷል አልጠፋም የሚታይ ሆኖ ሳለ የምናያቸው መረጃና ማስረጃዎች ወደዛ የሚወስዱ ሳትወድ በግድ አይደል፣ ይሄ ታገናኘዋል አይደል፣ ይሄ ነገር ቢሆን ይሄ ነገር ይሄ ነገር ስትል ወደዛ የሚወስድህ የሚመሳሰሉ ነገሮች አሉ። ነገር ግን ወላጆቿም ከእለት ወደ እለት ባለፈው ማንስተኗል የሚያዩት የሚሰሙት ነገር አለ ዛው ሆነው እና ለዛም ይመስለኛል አደራ የልጄን አደራ የልጄን የሚሉት እንግዲህ እንኳን አንዳንድ ሰዎችም እንኳን በአንድ አይነት ብሄር መሆኑም ተብሏል። አንድ አይነት ብሄር ሆኑ ደግሞ ሌላ በጥብጥ ያመጣ ነበር እና እሷንም ነፍሷን ይማረው። ግን የዚህ የጠበቃ የዲያሪ ጉዳይ ግን በደንብ አጽንኦት ተሰጡት እንዲታይ ብዙ ሰዎች ጽፋዎች አሉ፣ ጥንቃቄ እንዲደረግበት ማለት ነው። ያ ምንድን ነው ማለት እንኳን የነሱ ብሄር ሆነ ምናምን የሚያስፈላ አይደለም። የመጀመሪያው ማለት ሰዎች የሚሰጡት አስተያየት ያናደኛል። አዎ ካለው አሁን የፖለቲካ ትኩሳት አኳያ ኮ ለማለት ፈልገው ነገር የተለያዩ ሰው እንደ ሰውነቱ ነው መታየት ያለበት። አለቅ በቃ በሱ አሁን ለምሳሌ ሊሆን ብዙ ሰዎች የእሷ ህይወት ግድ ያላቸው ብሔራቸው ከብሔር ስለገጠመ አድነት ከእምነታቸው ስለገጠመ አለ የሰው ልጅ በአሰቃቂ ሁኔታ ህይወቱ ስላለፈ የእሷ ሀቅ ይውጣ በሚል ነው ከዛ በፊትም በተለያዩ ሰዎች ላይ የሚደረጉ ነገሮች እኮ እኩል ተጮዋል። የሚያምሮ ደስ የሚለው ይሄ ነው ቢኒ በጣም ቢሆንማ፣ እኩል ስትጮ፣ ለተጎዱ ለተበደሉ ፍትህ ስትል፣ መረዳት ማገዝ የሚገባቸውን ስትረዳ ስታግዝ፣ ደስተኛ ደስታ ደስታ ላመጡ ደግሞ ደስታን ስትገልጥ ነው እንጂ እንትን ይሆን ነበር ነው። ሀሳቡን እረዳለሁ። ለፖለቲካ ፍጆታ ይውል ነበር ነው። እንደምታውቀው አሁን የሆነን ሰው የሆነ ነገር ትች ስታቀርበ የሆነ ነገር ስትል ተንደርድሮ ቶሎ ብሎ ወይ ሃይማኖት ውስጥ ጉዳዩን ይዞት ሄዳል፣ ወይ ዘር ውስጥ ይዞት ሄዳል። አሁንም ሄደዋል፣ አሁንም ሄደዋል። በምን መልኩ ይህም ጉዳይ ሄደዋል? ይሁ አሁን ለምሳሌ እንደው ሶሻል ሶሻል ፕላትፎርም ላይ ያለውን ነገር ሌላውን ይወክላል ብዬ ሳይሆን አንዳንዴ ከሰብአዊነት እንትን የወጡ ሰዎችን እንታያለ? ማለት ዲፌንድ የደማድረገው ለእሱ አሁን እኛ በዚህ ጉዳይ ላይ የሰራናቸው ናቸው ፕሮግራሞች ሁላ ስናነሳ እከሪ ነው በሚል መደምደሚያነት አይደለም። በቃ ፍትሕ ለመውጣት እውነቱን መረጋገጥ አለበት። ራሷን አጥፍታ ፍታ ነው ወይስ በሰው ተገላ? በሰው ተገላም ከሆነ በማ የሚለው ነገር ለእኛም ብቻ ሳይሆን ለቤተሰቦቿም በትክክለኛ ምክንያቱም ለምንድን ነው ፍትህ መረጋገጥ የሚችለው በዚህ አይነት ሁኔታ ስለሆነ ነው። ግን ከዛ ባለፈ ሰዎች ሲደባብቁት ምናምን በቃ የሆነ ደስ የማይል ነገር የምታያቸው ነገሮች አሉ። አዎ፣ ያው ጓደኞቿ ሆነ ሶሻል ሚዲያ ላይ በጣም የእሷ ጓደኞች የነበሩ ሰዎች ምንም አላሉም። እሱ ወግ ነው ምናምን የሚላሉ የሚነሱ ሀሳቦች ግን ያው የሞተ ተጎዳ ነው ሁልጊዜ። ያችን የመሰለች ልጅ የነሱ አይሆን ከሞቱ አሟሟቱ እንዲሉ በጣም በከባድ ሁኔታ እንደ ነገ ይሄ ነገር ሊፈጠር እንደ ዛሬ ማታ ላይ ስታረጋቸው ሲደረጉ የነበሩት ነገሮች ናም በፍጹም ራሷ ልታጠፋ ትችላለች የሚል ሀሳብ ላይ አይወስድህም ብዙ ነገሩ ስታየው አይወስድም። እንግዲህ ታሳዝናለች። ክቡራትና ክቡራን እስቲ በዚህ ጉዳይ እናንተ ማሰባችሁን ስጡ።